ነቢላህ ዩሱፍ ዓለይህ ሰላም አባትየው ዩሱፍን አለይህ ሰላም በጣም ማቅረብ በጣም መውደድ፣ ሌሎች ወንድሞቹ ላይ ግን ሌላ ነገር እንዲፈጠር ምክንያት ሆነ። በቅናት ጀመሩ። ማለት አባቱ መጣና ምን አለ? ፀሐይና ጨረቃ ከዋክብት ስጁድ ሲያደርጉልህ ተመለከትኩ አለ። ይህንን ህልምህን ለወንድሞችህ እንዳትነግራቸው። የበለጠ ግዴታቸው ተንቀለቀለ ማለት ነው። እንደ አንድ ሕፃን ልጅ በጣም ይንከባከባል። እንደኛ እያለም ቀኑና ጭራሽ አባታቸውንም ተቹት። ዩሱፍን መግደል ብቻ ነው አማራጭ፣ ብቸኛ አማራጭ ሱ መካሪዎች ተንከባካቢዎቹ ነን ከእኛ ጋር ላከው እኛ ወንድሞቹ፣ አለ። ባትየውን እንዴት አድርገው እንደሚያባብሉ ሁልጊዜ እዚህ አባቱ ጋር ታፈኑ፣ ተኩላ እንዳይበላው ፈራሉ። ምሎማ ጓድ ውስጥ ጨመሩት። ማታ ቤታቸው ሲገቡ ወይኔ ወይኔ ወይኔ እያሉ ገቡ። ተኩላ በላው፣ እኛ እውነታችንም ቢሆን አንታታምንም አሉ። ምንም ቦታ የተቀደደ ቦታ የለ ሰብሮን ብስራት ርካሽ በሆነ ዋጋ ማለት ነው። ለነዛ ለነጋዴ ይሸጥል። ሰዎች ስንት ይገዛል፣ ስንት ነው የሚሸጠው እያሉ ይነጋገራሉ። ይህን ልጅ ተንከባከቢ ዩሱፍን አለ ሰላም በንክብካቤ ማሳደግ ጀመሩ ማለት ነው። በንጹህ ነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ

ውድና የተከበራችው የአፍሪካ ቴሌቪዥን ተመልካቾቻችን፣ ዛሬም አለል ፊጥራ ወይም የአፍላነት መልኮች የተሰኘው ፕሮግራማችን ዛሬም ቀጥለዋል ማለት ነው እንሻላ፣ ዛሬም ከልጆቻችን ጋራ የአንድ ነብይ ታሪክ እየተመለከተን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ ማለት ነው እንሻላ። ልጆች በድጋሚ ወደ አፍሪካ ቲቪ ስቱዲዮ እንኳን በሰላም መጣችሁ እያልን ቀጥታ ፕሮግራማችንን እንጀምራለን ማለት ነው። ከዚህ በፊት ከዚህ ሀለቃ በፊት የነበረው ታሪካችን ላይ በስፋት ማለት ነው የነቢዮች አባት የሚባለውን የነቢዩላህ ኢብራሂም ዓለይሂ ሰላምን ታሪክ ተመልክተን ነበር። የነቢዩላህ ኢብራሂም ታሪክ በጣም አስገራሚ አስደናቂ ስለነበረ እኛም ደስ ብሎን ጨረስ ነው። ከዛ በኋላ ደግሞ የአጎታቸው ልጅ የነቢዩላህ ሉጥ

ነቢዩላህ ያዕቁብ ዓለይሂ ሰላም አስራ ሁለት ልጆች ተሰጥቶት ከነዚህ ከአስራ ሁለቱ የመጨረሻ የተወለዱት ወይም ደሞ ትንንሽ የሚባሉት ማንና ማን ነበሩ? ነበሩ ነቢዩላህ ዩሱፍ ዓለይሂ ሰላም እና ቢንያሚን ናቸው ማለት ነው። እነዚህ ሁለት ልጆች ከአንድ እናት ነው የተወለዱት፣ ሌሎቹ ደግሞ ከሌላ እናት ነው የተወለዱት ማለት ነው። ነቢዩላህ ያዕቁብ ዓለይሂ ሰላም ዩሱፍን በሚመለከተው ጊዜ አንደኛ በጣም ትንሽ ነው፣ ሁለተኛ ደግሞ እናቱ ገና በልጅነቱን የሞተችበት፣ ሶስተኛም ደግሞ አላህ ወደፊት ይህን ልጅ ትልቅ ቦታ እንደሚያደርሰው ይገምታል። ነብይ እንደሚያደርገው ትልቅ ደረጃ እንደሚደርስ ተስፋ ጥሎበታል። ለዛ ሲባል በጣም ይንከባከበው፣ በጣም ይወደው፣ በጣም ያቀርበው ነበር። ነቢዩላሂ ዩሱፍን ዐለይሂ ሰላም ግን ይሄ አባትየው ዩሱፍን ዐለይሂ ሰላም በጣም ማቅረብ፣ በጣም መውደድ ከአጠገቡ እንዳይለየው መጓጓቱ ሌሎች ወንድሞቹ ላይ ግን ሌላ ነገር እንዲፈጠር ምክንያት ሆነ። ሌሎቹ ወንድሞቹ ትልልቆች ናቸው። ዩሱፍና ቢንያሚን ትንሽ ናቸው። ግን ቢሆንም ልጆች ናቸው። ለአባታቸው ምን ሆኑ? መቅናት ጀመሩ ማለት ነው። ለምንድን ነው አባታችን ያዕቁብ ዓለይሂ ሰላም ዩሱፍን እና ወንድሙን ቢንያሚንን የሚያቀርባቸው ይህን ያክል እያሉ ውስጣቸው የሆነ የሚመላለስ ነገር ተፈጠረ ማለት ነው፣ ቅናት። ነገር ግን ግልጽ አላወጡትም ነበር፣ አልተናገሩትም ነበር። እርስ በርሳቸው ነበር የሚያወሩት። ከዛ በኋላ ከእለታት አንድ ቀን ዩሱፍ ዓለይህ ሰላም በህልሙ ምናየ አስር ኮከቦችና ሁለት ፀሐይና ጨረቃ ስጁድ ሲያደርጉለት ተመለከተ ማለት ነው ከዛ ይህ ህፃን ልጅ ነው ወደ አባቱ መጣ ወደ አባቱ መጣና ምን አለ ያ አበቲ እኒ ረአይቱ አሐደ ዐሸረ ከውከባ ወሸምሰ ወልቀመር ፀሐይና ጨረቃ ከዋክብት ስጁድ ሲያደርጉልኝ ተመለከትኩ አለ ለአባትዬ ሲነግረው ያዕቁብ ዓለይሂ ሰላም መጀመሪያ ከነበረው ጉጉታቸው የበለጠ ጓጉ ይሄ ልጅ በቃ ትልቅ ደረጃ ነው የሚደርሰው፣ ብለው ተስፋ አደረጉ። ግን ይሄን ህልም ዩሱፍ ዓለይህ ሰላም ለአባቱ ሲናገር ማን ነበር አብሯቸው? የሌሎቹ ወንድሞች እናት አብሯቸው ነበረ። ነቢዩላህ ያዕቁብ ዓለይህ ሰላም ይሄ ነገር ትክክልም ባይሆን ወንድሞቹ ጆሮ ውስጥ ከገባ ወንድሞቹ ጆሮ ውስጥ ከገባ የበለጠ ቅናታቸው ያድግና ተንኮል ሊያስቡበት ይችላሉ። ከዛ ምን አላቸው? ያ ቡነያ ላተቅሶስ ሮእያከ ዓላ እኽወቲከ ፈየኪዱ ለከ ከይዳ። ይህንን ህልምህን ለወንድሞችህ እንዳትነግራቸው። እነሱ ከአባታችን ቀጥሎ ነቢይ የሚሆነው ማን ነው? ትልቅ ደረጃ የሚደርሰው ማን ነው? እያሉ እርስ በርሳቸው ይፎካከራሉ። እርስ በርሳቸው ያወራሉ። አንተ መሆንህን ካወቁ ማለት ነው። አንተ መሆንህን ካወቁ ወንድሞች አንተ ላይ ተንኮል ያስባሉ። ስለዚህ ለወንድሞች ይሄንን ህልም እንዳትነግር አሉት። ከዛ በኋላ እሳቸው ሳይናገሩ ዩሱፍ አለይሂ ሰላም የአባታቸውን ምክር ሰምቶ ሳይናገሩ ቀሩ ማለት ነው። ከዛ በኋላ የሌሎቹ ወንድሞቹ እናት ይሄንን ወሬ ወስዳ ለወንድሞቹ ተናግራለች። ያኔ ወንድሞቹ እኛ የቤተሰቡ መከታ የቤተሰቡ ተንከባካቢ የቤተሰቡ ጠባቂ ሆናን እያለ እንዴት ነው ይሄ ህፃን ልጅ እንደዚህ የሚሆነው ወደፊት አድጎ ነብይ ሆኖ የእኛ መሪ ሊሆን የበለጠ እንዴታቸው ተንቀለቀለ ማለት ነው እንዳውም አባታቸውን ወቀሱ ለምንድን ነው አባታችን ቅድም እንዳሉት ዩሱፍንና ቢንያሚን ከኛ የበለጠ የሚወዳቸው እኛ የተከበርን ምርጥ ስብስቦች ነን። እኛ ጎበዝ ልጆቹ ነን ኢና አባና ለፊ ላል ሙቢን አሉ። እንዳውም አባታችን ግልጽ የሆነ ስህተት ላይ ነው ያሉ። ምን እያደረገ ነው ያሉ። እንደ አንድ ህፃን ልጅ በጣም ይንከባከባል። እንደኛ እያለን አሁን ከወንድም ይጠበቃል አይጠበቅም? ህፃን ልጅ ሲሆን እንም ትንሹ ሲሆን ታናሽ ወንድማችን ብለው ሁሉም ያንን ትንሽ ወንድማቸው መንከባከብ አይደል እንዴ ያለባቸው እነሱ ግን እንዴት እንደዚህ ይሆናል ብለው ጭራሽ በህፃን ልጆች ቀኑና ጭራሽ አባታቸውንም ተቹት። አባታቸውን ዝም ብሎ ተራ አባት አይደለም፣ ነብይ ነው። ግልጽ የሆነ ስህተት ላይ ነው ያለው ምን እያደረገ ነው አሉ። ወደ ቅፍለታቸውን በበግ ፍየሎቻቸውን ለማገድ ይዘው ወደ ዱር ወጡ ማለት ነው። የሚያግዱበት ቦታ ላይ እዛ ቦታ ሆኖ አሁንም ተሰብስበው አሁንም ዩሱፍ ላይ ይዶልታሉ። ዩሱፍን ምን እናደርገው? ዩሱፍና አባቱ ተለያይተው የአባታችን ፍቅር ወደኛ እኛ እንዲገለበጥ ምንድን ነው ማድረግ ያለብን አሉ። ይህን ዩሱፍን እንዴት አባትና ልጅን እንዴት አድርገን እናለያያቸውና የአባታችን ፍቅር ወደኛ እኛ እንዴት ይምጣ ብለው ከእንደገና ማሰብ፣ መጨነቅ ጀመሩ። መጨረሻ ላይ ምን አይነት ሀሳብ አመጡ? እቅቱሉ ዩሱፋ አብጥረሑሁ አርደን የሉ ለኩም ወጅሁ አበኩም አ አባታችሁ ፍቅር ወደ እናንተ እንዲመጣ አባታችሁ እናንተ ከሱፍ በላይ እንዲወዳችሁ ከፈለጋችሁ ዩሱፍን መግደል ብቻ ነው። አማራ ብቸኛ አማራጩ ሱፍ በህወት እያለ ያዕብ ለ ሰላም እኛ ሊወደን አይችልም። ስብንላ ያዕብ ለ ሰላም ሁሉም ልጆቹ ናቸው ሁሉንም ይወዳቸዋል። ግን ደግሞ ይሄ ልጅ ነብይ ይሆናል ብሎ ሚያሰ በዛ ላይ ህፃን ልጅ ነው። በዛ ላይ እናቱ ሙታለች። አንድ ህፃን ልጅ አባት በጣም ትንሽ ህፃን ልጅ አባት ሲንከባከበው ስታይ እኔ ለምን እንደዚህ አላቀፈኝም ማለት አልተንከባከበኝም ማለት ትክክል አይደለም። እንደዚህ ዩሱፍን ዐለይሂ ሰላም በመግደል ላይ ተስማሙ ማለት ነው። ከዛ በኋላ ማታችን ተንኮላቸውን አስበው በጋቸውን ፍየላቸውን ጠብቀው ወደ አባታቸው መጡ ማታ። ከዛ ምን አሉት قالوا يا ابانا ما لك لا تأمننا له አባታችን ሆይ በዩሱፍ ላይ ለምንድን ነው የማታምነን? አሉ። መጀመሪያ ያዕቁብ አላምናችሁም ብሏቸዋል? አላላቸውም። ግን እነሱ ራሳቸው ተንኮል ስላሰቡ እንደማይታመኑ ስለሚያውቁ ቀጥታ እንዲያምናቸው ምን አሉ? ለምንድን ነው በዩሱፍ ላይ የማታምነን? ወኢና ለሁለን ለናሲሑን እኛ የእሱ መካሪዎች ተንከባካቢዎቹ ነን። ለምንድን ነው ዩሱፍ ከእኛ ጋር ማይሄደው ይህን ያክል የምትፈራው ለምንድን ነው? አርሲልሁ ማዕና ገደን የርታዕ ወየልዓብ፣ ከእኛ ጋር ላከው እና እዛ ይጫወት ይዝናና። እነሱ ፍየላቸውን በጋቸውን ሊጠብቁ ሲሄዱ ከእኛ ጋር ላከውና ከእኛ ጋር እየተጫወተ እየተዝናና ይጫወት እንጂ ወኢና ለሁ ለሓፊዙን ደግሞ እንዳትፈራ ዩሱፍ፣ የሆነ ነገር ይሆንብኛል ብለህ እንዳትጨነቅ ምክንያቱም አሉ እኛ ወንድሞቹ አለን አሉ። ስብሓንላህ ወስደው ዩሱፍን አለይህ ሰላም ተንኮን ለማድረግ እሱን ለመግደል ለመውሰድ፣ አባትየውን እንዴት አድርገው እንደሚያባብሉ ሰው ወንድሙን ለመግደል ከአባቱ አስፈቅዶ ለመውሰድ ይህን ያክል ርቀት ሄደ ማለት ነው። አብሽር እኛ እንጠብቀዋለን፣ ይሂድና ከኛ ጋር ፍየል ስንጠብቅ ምናምን ከኛ ጋር ይዝናና ይጫወት እንጂ፣ ሁልጊዜ እዚህ አባቱ ጋር ታፍኖ መሄድ አለበት። ደግሞ እንዳትፈራ እኛ፣ እንንከባከበዋለን፣ እንጠብቀዋለን፣ እንዳትሰጋሉ

ዝም በመዘንጋታችሁ ውስጥ ሆናችሁ እያለ ድንገት ድንገት ተኩላ እንዳይበላው እፈራለሁ። ተኩላ ታውቃለህ፣ ምንድን ነው ተኩላ እንዳይበላው እፈራለሁኝ አሉ። ከዛ በኋላ እኛ ወንድሞቹ እኛ ጠንካሮቹ እኛ ብርቶቹ የእሱ ወንድሞች እያለን ይሄማ ከሆነ በፍጹም እኛ ከስረናል ማለት ነው። አይሆንም ይሄ በፍጹም እንዳታስብ፣ ብለው አባታቸውን ያዕቆብን አለይሂ ሰላም ዩሱፍ አብሯቸው እንዲሄድ ምን አደረጉ አግባቡት ማለት ነው። ያዕቆብ አለይሂ ሰላም ፈቀደላቸው ወይ አብረው እንዲሄዱ አደረገ ወይ ዩሱፍ ሄደ ወይ የሚለውን ነገር አፍታ ረፍት ወስደን ተመልሰን እንመጣና ደግሞ ታሪኹን እናሟላለን ማለት ነው። ኢንሻአላህ ውድና የተከበራችሁ ተመልካቾቻችን፣ ፕሮግራማችን አላለቀም፣ ረፍት ወስደን እንመለሳለን። ፋሲል ወንዋሲል በሌሶሆነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ባማረው ተፈጥሮ እንድናቆያቸው። ውድና የተከበራችሁ ተመልካቾቻችን ከእረፍታችን ተመልሰን መተናል። እንሻላ ከቆምንበት እንቀጥላለን ማለት ነው። ከእረፍት በፊት ስንመለከት ነቢዩላህ ያዕቁብን ዓለይሂ ሰላም የዩሱፍ ወንድሞች ዩሱፍን ይዞ ለመሄድ ሲያግባቡት ነበረ። ግን ያሰቡት ተንኮል፣ ያው ተነጋግረናል፣ ዩሱፍን መግደል ነው። ዩሱፍን ገለው ከዛ አባታቸው እኛን እንዲወደን ከዛ በኋላ ተውበት እናረጋለን አሉ። ወንጀል ሰርቶ ተውበት አረጋለሁ ይቀልዳሉ ማለት ነው። ሰው ራሱ ነፍሱን መቋቋም ማሸነፍ አቅቶት ጥፋት ያጠፋል ከዛ በኋላ ወደ አላህ ይመለሳል እንጂ ወንጀል ሰርቼ ወደ አላህ እመለሳለሁ አይልም። እነሱ ደግሞ ዩሱፍን ገለን እንተወብታለን አባታችንም ይወደናል ብለው አባታቸውን እያግባቡ ነበር። ያዕቆብ ዓለይሂ ሰላምም እናንተ ጋር መሄዱ በጣም ነው የሚያሰጋኝ፣ እናንተ ተዘናግታችሁ ፍየሎቻችሁን በመጠበቅ በጎቻችሁን በመጠበቅ ልክ ስትዘነጉ ተኩላ እንዳይበላው ፈራለሁ ብለው እንትን አሉ። ስጋታቸውን ገለጹ። አብሽር አሉ። ከዛ ዩሱፍም ዐለይሂ ሰላም ሕፃን ስለነበር ወንድሞቹ ጋር መጫወት ፈለገ። አባዬ ወንድሞች ጋር ልጫወት ፍቀድልኝ፣ አብሬያቸው ሊሂድ አለ። የልጆቹ የትልልቆቹ አባታቸውን ይሂድ እኛ ጋር ይሂድ ብለው መወስወስ ዩሱፍም ደግሞ ልጅ ስለሆነ ከእነሱ ጋር ልሂድ ብሎ አባትየውን ጠየቀማት ነው ያዕቁብ ዓለይ ሰላም ያኔ ፈቀዱላቸው። ከዛ በኋላ አብረው ሄዱ ማለት ነው። ያዕቁብ ዓለይ ሰላም ይመለከቷቸዋል፣ ያዩቸዋል። ሲሄዱ መጨረሻ ላይ ሄዱ፣ እዛ የተጫወቱ ትንሽ ከሰፈራቸው ወይም ከመንደራቸው ራቅ ሲሉ ያዕቁብ የወደማያይባቸው አቅጣጫ ሲደርሱ ወንድማችን እያሉ ሲጫወቱ ሲሳሳቁ የነበሩት ከእንደገና ዩሱፍን መቆጣት፣ ከእንደገና ዩሱፍን ወደፊት እየገፈተሩ ሂድ እያሉ መጮህ፣ እሱ ላይ እሱን መስደብ ምናምን ማለት ነው። ከዛ በኋላ መጨረሻ ላይ ሊገሉት ሲሉ አንደኛው ከነሱ መሃል ትንሽ ሻል ያለው ማለት ነው በፍጹም እንዳትገሉት አለ። መግደልማ አይሆንም። ነገር ግን ምን ማድረግ አለብን? ፈአልቁሁ ፊ ገያበቲልጁቢ ርቀት ያለው ጉድጓድ ውስጥ ርቀት ያለው ጉድጓድ ውስጥ ታስገቡታላቸዋል። ከዛ በኋላ ሩቅ የሆነ ጉድጓድ ውስጥ ወስደው ነቢዩላህ ዩሱፍና ዓለይሂ ሰላም ጉድጓድ ውስጥ ጨመሩት ማለት ነው። ከዛ በኋላ ዩሱፍ አለይሂ ሰላም ህፃን ነው፣ ወንድሞቹ ናቸው። ወንድሞቼ እንደዚህ ያደርጉኛል፣ ይበድሉኛል በብሎ በፍጹም አላሰበም። እነሱ ግን ተንኮላቸውን አስሮ እዛ ጉድጓድ ውስጥ ከተቱትና ወደ አባታቸው ማታ ሲመሽ ሊመለሱ ነው። ግን ለአባታችን ስንሄድ ምንድን ነው የምንለው? ጠፋ ነው ዩሱፍ የምንለው ወይስ ምንድን ነው የምንለው? ከዛ ምን አስታወሱ? ያዕቁብ ዓለይ ሰላም ምን ብሏቸው ነበር? እናንተ ጋር ሂዶ እናንተ ተዘናግታችሁ ሳታስቡት ተኩላ እንዳይበላው እፈራለሁ የሚለውን የያዕቁብን ንግግር ሲያስታወሱ፣ በቃ ማለት ያለብን ነገር ተኩላ በላው ነው ማለት ያለብን የአባታቸውን እናንተ ጋር ሂዶ ተዘናግታችሁ ተኩላ ይበለዋል ብሎ የነገራቸውን ነገር ንግግር ሲያስታውሱ፣ በቃ ስለዚህ ማለት ያለብን ለአባታችን ስንሄድ ዩሱፍን እኛ ስንጫወት እየተዝናናን እያለ ተኩላ በላው ነው ማለት ያለብን። እሺ፣ እንዴት ያምነናል ያዕቁብ? ደን ተኩላ በላው ብንለው ቀጥታ አያምነንም። ስለዚህ ምንድን ነው ማድረግ ያለብን አሉ። አንዷን ፍየል አረዷት፣ የዩሱፍን ልብስ አወለቁ። ደሙን አስነካኩት ማለት ነው። ከዛ በኋላ ይሄው ካላመንክ ማስረጃ ብለው እንደዚህ አድርገን ለአባታችን እንንገረው አሉ። ከዛ ለአባታቸው ይዘው ሄዱ። ማታ ቤታቸው ሲገቡ ጭር ብሎ ጨልሟል። እያለቀሱ ወይኔ ወይኔ ወይኔ እያሉ ገቡ። ያዕቁብ ዓለይሂ ሰላም ደነገጠ። ምንድን ነው የታለ ዩሱፍ በሚላቸው ሰዓት ምናሉ አሉ

ቢሆን እንኳን ይሄን ነገር እያልን ያለ ነው። አንታታምንንም አሉ። አላምናቸውም አላላቸውም። አሁን ሀቅ ቢሆን ሀቁን ተናግሮ ጸጥ ነው። ግዴታ መንን በግድ መንን ውሸትም ቢሆን እንደማለት ነው። ይሄ እኛ እውነታችንም ቢሆን አንታታምንንም አሉ። ዩሱፍ ያዕቁብ ዓለይሂ ሰላም በጣም ደነገጠ። ተስፋ የሚያደርግበት በጣም ትልቅ ደረጃ ይደርሳል ብሎ የሚጠብቀው ልጅ ወንድሞቹ በዛ መልክ ከዛ የደም ቀብዶ የመጣውን ልብስ አየው። ምንም ቦታ የተቀደደ ቦታ የለውም። ምን አይነት ብልጥ ተኩላ ነው! የዩሱፍን ልብስ በስነ ስርዓት በእጅጌው እንደዚህ ውልቅ ውልቅ አድርጎ ከዛ በኋላ የሚበላ ከዛ በኋላ በጣም ደነገጠና፣ ቀዋለ በል ሰወለት ለኩም አንፍስኩም ሃዛ ይሄንንማ ነፍሳችሁ ትክክል እንዳደረጋችሁ ሸላል ሞላችሁ የከየዳችሁት ከይድ እንጂ

ከአባቱ ነጠሉት። ህፃን ልጅ ነው። ከዛ በኋላ በጣም እንትን ሲሉ በዛ መልክ ለይሉ አለፈ። ከዛ በኋላ ጠዋት በሚነጋ ሰዓት እንደገና ፍለጋ ተጀመረ። ዩሱፍን ዐለይሂ ሰላም አንድ ቃፊላ ወይም ደግሞ የነጋዴዎች ስብስብ በዛ ቦታ ሲያልፍ ተመለከተና አንዱ ከወንድሞቹ መካከል ለወንድሞቹ ነገራቸው። ይሄማ ትክክል አይደለም። ምክንያቱም ከዛ ጉድጓድ ካወጡት ከዛ በኋላ ወዴት ሊመጣ ይችላል? ወደ አባቱ ዘንድ ሊመጣ ይችላል። ወደ አባቱ ዘንድ ከመጣ ደግሞ እውነቱን ይናገራል አባቱ። ያኔ ደግሞ ተዋረድን ማለት ነው፣ አለቀለን ማለት ነው። ስለዚህ ምን ማድረግ አለብን? ዩሱፍ ወደ አባቱ ሳይሆን ወደ ሌላ ሀገር እንዲሰደድ ምንችለውን ሁሉ ጥረት ማድረግ አለብን አሉ። ከዛ በኋላ ወጃአት ሰያረቱን ፈአርሰሉ ዋሪደሁም ፈአድላ ደልወሁም ቃሉ ያ ቡሽራ ሃዛ ጉላም። ቃፊላዎቹ መጡ የንግድ ሰዎች፣ ነጋዴዎች ውሃ ጠምቷቸዋል። ጉድጓድ ነው አዩት። ከዚህ ጉድጓድ ውሃ እንጠጣ ብለው ውሃ ሊያወጡ ሲሉ የተላከውን ዘንቢል ወይም ደግሞ ውሃ መቅጃ

አወጡት። ከዛ ወንድሞቹ ተንደርድረው መጡ። ይሄ የእኛ ባሪያ ነው አ አምልጦ ከእኛ ጠፍቶ ነበር ብለው ነጋዴዎቹ ጋር ክርክር ጀመሩ። ከዛ ቢተመኒን ርካሽ በሆነ ዋጋ ማለት ነው ለነዛ ለነጋዴዎች ሸጡላቸው። እንደገና ወንድማቸውም ከጉድጓድ ወጥቶ ቃበቃ በኋላ እነዛ ነጋዴዎች ደግሞ ዩሱፍን ዓለይሂ ሰላም ይዘው የት ይሄዳሉ ግብፅ ሀገር ይሄዳሉ ግብፅ ሀገር ሂደው ባሪያ ልክ አሁን እቃ እንደምንገዛው በፊት የሰው ልጅ ልክ እንደ እቃ ይሸጥ ነበረ። ስንት ብር ያወጣል? ስንት ብር ነው ይሄ? እየተባለ ትከሻውን እንዲህ እያዩ መልኩን እያዩ ልክ እንደ እቃ ይሸጣል። እነዛ ነጋዴዎችም ደግሞ ባሪያ ይሸጣሉ። ከዛ ዩሱፍና ዓለይሂ ሰላም ይዘው የትሄዱ የባሪያ መሸጫ ቦታ ልክ መርካቶ ልብስ መሸጫ የእቃ መሸጫ እንዳለው የባሪያ መሸጫ ነበረ ማለት ነው። በዛ ሰዓት ሰዎች የሚሸጡበትን እቃ ይዘው ትሄዱ። ዩሱፍና ዓለይሂ ሰላም ገበያ ቦታ ላይ አወጡት። ሰዎች ስንት ይገዛል፣ ስንት ነው የሚሸጠው እያሉ ይነጋገራሉ። ከዛ በኋላ ዓዚዝ ወይም ደግሞ የግብፅ ሀገር አስተዳዳሪ የሆነው ሰው ስሙ ቁርአን ላይ አልተጠቀሰም። እሱ ሰው ከባሪያዎቹ ከሚሸጡት መካከል ሲያየው፣ አንደኛ ባሪያ ሆኖ ያደገ አይደለም፣ የባሪያ ቤተሰብ አይደለም። ሲያየው የተጎዳ አይደለም፣ በእንክብካቤ ያደገ ነው፣ ቆንጆ ነው። ተራ ሰው እንዳልሆነም ተረዳና ሊገዛው ፈለገ። ከዛ ሄደና ቃል ለዚ ሸራሁ ሚን ምስራ ሊምርአት አክሪመታ ሄደና ገዛው፣ ባሪያውም ማለት ነው። ከዛ በኋላ ይዞት የት ሄደ? ቤተ መንግስት፣ ቤተ መንግስት ይዞ ሄደ።

አይችሉም ነበር እና ይህን ልጅ ሲያዩት ወይ ይጠቅመናል ወይ ደግሞ ልጃችንን አድርገን ልንይዘው እንችላለን እና በደንብ ተንከባከቢው ይህን ልጅ ብሎ ለማንሰጣት ለባለቤቱ አስረከባት ማለት ነው። ከዛ በኋላ ባለቤቱም ዩሱፍን ዓለይሂ ሰላም በእንክብካቤ ማሳደግ ጀመሩ ማለት ነው። እዛ ቤተ መንግስት ውስጥ ዩሱፍ ዓለይሂ ሰላም በጣም በርካታ ጥበቦችን፣ በርካታ እውቀቶችን በማወቁ ሁሉም ዘንድ የሚወደድ በጣም የሚከበር ትንሹም ትልቁም የሚወደው ሰው ሆኖ መኖር ቻለ ማለት ነው። ዩሱፍ ዓለይሂ ሰላም በዛ ቤተ መንግስት ውስጥ መርሓባ። የዛሬውን ፕሮግራማችንን ታሪኩን እዚህ ላይ እንቋጭና ልጆቻችንን አንዳንድ ጥያቄዎችም ደግሞ ከታሪኩ የተማሩትን ነገር እንዲነግሩን ካደረግን በኋላ ክፍላችንን እንቋጫለን ማለት እንሻላ። የመጀመሪያው የምጠይቀው አንተን ነው ማለት እንሻላ። ስምህን ትነግረኝና ከዛ በኋላ ከዚህ ታሪክ ምን ምን ተማርክ? የተማርከውን ነገር ንገረኝ እስኪ። ስሜ አብዱራህማን ሀሰን ነው። ከዚህ ክፍል የተማርኩት ውሸት ማዋሸት እንደሌለብን ሀቀኛ መሆን እንዳለብን። ማሻአላህ! ጥሩ ሰው መሆን እንዳለብን። ትክክል። መርሓባ። እሺ ከዚህ ክፍል ምን ተማርን? የዩሱፍ ወንድሞች በወንድማቸው ላይስ፣ ለምንድነው ይሄን ያክል የቀኑት የሚለውን ነገር እና ከአጠቃላይ የተማርከው ነገር ልክ እንደሱ የተማርከው ነገር ካለ ከዚህ ታሪክ ተመሳሳይም ቢሆን ትነግረናለህ ማለት ነው። ስሜ አወክር አሊ ነው። የዩሱፍ ወንድሞች በሱ ላይ በጣም የቀኑት አባቱ እናቱ ስለሞተች እና ከሱ አስበልጦ ለሱ ስለ ከሱ አስበልጡ ነቢይ እንደሚሆን ስለሚያውቅ ለሱ እናቱም ስለሞተች ርህራሄ ስለሚያደርግለት በዛ ቅናት አስበው ነው ነብዩላሂ ዩሱፍ ላይ ከዛ በዛ ቅናት አስበው ወንድማቸው ላይ ተንኮል አደረጉ። ያዕቁብ ዓለይሂ ሰላም አንደኛ፣ እናታቸው ህፃነታቸው ሞታለች፣ ሁለተኛ፣ ከሁሉም ወንድሞቻቸው ትንሹ ናቸው፣ ሶስተኛ፣ ደግሞ ወደፊት ትልቅ ደረጃ እንደሚደርስ ስለሚያውቅ ካጠገቡ እንዲርቅ አልፈለገምና በጣም ሲወደው በዛ ቀኑበት ማለት ነው። ከዛ ተንኮላቸውን አሰቡ፣ ጉድጓድ ከተቱት። ከዛ ወደ ግብፅ ሀገር ሄደ ማለት ነው። አጠቃላይ ይሄንን ይመስላል። እንሻላ ቆንጆ ነው፣ በደንብ እንዳዳመጣችሁ ያስታውቃል። ለዚህ የዛሬውን ክፍላችን እዚጋ እንቋጭና በቀጣዩ ደግሞ ሌላውን ክፍል ደግሞ እንማራለን ማለት ነው። እንሻላ ውድና የተከበራችሁ ተመልካቾቻችን የዛሬው ክፍል ፕሮግራማችን ይህንን ይመስላል። በቀጣዩ ክፍል እስከምንገናኝ የአላህ ስብሃነሁ ወተዓላ ጥበቃ ይለያችሁ እያልን የዛሬውን ክፍል እዚህ ጋ እንቋጫለን። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። በንጹህ ነውና ልጁ ሲፈጠሩ ካስተዳደጋቸው ክፉ ደግ ሊማሩ ጥያቄ ያላቸው በውሎ ባዳሩ ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው ደጋጉን ደጋጉን ታሪክ ብነግራቸው ባማረው ተፈጥሮ እንድናቆያቸው